ከዚህ ቀደም በደሴ ከተማ በጨካኞች ሕይወቷ እንዲያልፍ የሆነችው ሊዛ ደሳለኝን በተመለከተ አዲስ የወጣ መረጃ አለን። ወላጅ አባቷ ከቆቦ ከተማ የነገሩኝንም ነገር እነግራችኋለሁ። ከዚህ በተጨማሪ ስለ ሊዛ አዲስ የወጣው መረጃም ሊዛን እንድትሞትና ሕይወቷ እንዲያልፍ ያደረገው ተጠርጣሪ በፖሊስ ቁጥጥር ስር መዋሉን ለመስማት ችለናል። ለመሆኑ ማን ነው ይህን ድርጊት የፈጸመው? ይህ ተጠርጣሪ እንዴት ሊያዝ ቻለም? እሱን ለመያዝ የተደረገው ወጣው ረደስ ምን ይመስል ነበር? በዚህ ጉዳይ ላይ ፖሊስ የሰጠው ምላሽስ እንዴት ያለ ነው? ሙሉ መረጃውን በዝርዝር የምንነግራችሁ ይሆናል። እንደምናችሁ የምንወዳችሁ የምናከብራችሁ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 ወደ ዝግጅቱ እንሻገር። ተጀመረ ተጀመረ! አዎ ተጀመረ። ሳር ቤት ላይ የቴምር ሪል ስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር ባንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር፣ አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ። በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ በሰሜን ወሎ ዞን ቆቦ ከተማ የተወለደችው እና ያደገችው ሊዛ ደሳለኝ አስተዳደጓ እጅግ ደስ የሚያሰኝ ከመልካም ቤተሰብ የተገኘች ከሁሉ ጋር ተግባቢ በመልካም ማህበረሰብ ውስጥ ታቅፋም በደጉና በመልካሙ የቆቦ ሕዝብ በፍቅር ያደገች ልጅ ናት። እንደምታውቁት የራያ ሰው መልካም ነው፣ ደግነቱስ ከጥግ ነው። እችም ልጅ ያንን መልካምነትና ደግነት ከዚህ ማህበረሰብ ነበር እየቀዳች ያደገችው። የሃይስኩል ትምህርቷን እስክታጠናቀቅ በዚያው በራያ ቆቦ ነበር የቆየችው። የኮሌጅ ትምህርቷን ለመማር ነበር ከቆቦ ከተማ ተነስታ ወደ ደሴ ከተማ ያቀናቸው። ህይወቷ ካለፈበት ጊዜ አንስቶ በርካታ ኢትዮጵያን በከፍተኛ ሐዘን ውስጥ ሆነው ፍትህ ለሊዛ እያሉ ድምፃቸውን ሲያሰሙ እንደቆዩ የምናውቀው ጉዳይ ነው። ይህንንም በተመለከተ ከዚህ ቀደም ከአባቷ ጋር በስልክ አውርቼ ነበረም። አባቷ ሲናገሩ በመምህርነት ስራ እያገለገልኩ በብዙ መከራ ውስጥ ሆኜ ልጄን አሳድጊያታለሁ፣ ዛሬ ላይ ልጄን በማጣቴ እጅግ ከፍተኛ ሐዘን ተሰምቶኛል ሲሉ ነግረው ነበር። ይህንን ጉዳይ ለመግለጽ እጅጉን ይከብደኛል፣ ሳስበው ውስጤን ያንገበግበኛል ሲሉ ነበር ሀዘናቸውን የነገሩኝ ከዚህ ቀደም። አሁን ታዲያ ሊዛን በተመለከተ አዲስ መረጃ ወጥቷል፣ እንንገራችሁ። ከቆቦ ከተማ ተነስታ ወደ ደሴ በማምራት ትምህርቷን እየተማረች በድሪም ኮሌጅ ሶስተኛ ዓመት ተማሪ የነበረችው ወጣት ሊዛ ደሳለኝ ግድያ ጋር በተያያዘም የተጠረጠረ ግለሰብ በፖሊስ እጅ መግባቱ ተነግሯል ይለናል አዲሱ መረጃም። መስከረም 28 ቀን 2018 ዓ ም ሊዛ የተበላሸ የእህቷን ሞባይል ለማሰራት ከወጣች በኋላ ምሽት ላይ ወደ ጓደኛዋ ወይም ደግሞ ሰማሃል ዝናቡ ቤት ለማደር ስትሄድ ነበር ጥቃት ደርሶባት ህይወቷ ያለፈው በጭንቅላቷ፣ አንገቷ ከኋላዋና ከፊት ከባድ ድብደባ ደርሶባት ወደ ሆስፒታል ብትወሰድም ህይወቷ ግን ሊተርፍ አልቻለም። የደሴ ከተማ አስተዳደር ፖሊስ መምሪያም ወዲያውኑም የምርመራ ቡድን በማቋቋም የማጣራትናም የክትትል ስራዎችን ሲያከናውን ቆይቶ ነበረም። አባቷ ከዚህ ቀደም ሲነግሩኝ ስለ ልጄ በርካታ ኢትዮጵያውያን ድምፅ እየሆኑ ቢመጡም ከሰሞኑ ግን ቀዝቀዝ ብሎብኛልና እባካችሁ እንደገና ድምፅ ሁኑኝ ሲሉ ነግረው ነበረም። ስለ ልጄ አሟሟት ስሰማ እጅጉን ያመኛል ይጨንቀኛል ብለውኝም ነበረም። ወንጀሉ የተፈጸመበት አካባቢ የመንገድ መብራት የሌለበትና የሰው እንቅስቃሴ አናሳ የነበረ በመሆኑ የማስረጃ አሰባሰቡ ሂደት አስቸጋሪ እንደነበር የምርመራ ቡድኑ ገልጿል። ቀን ከሌት በተደረገ የፖሊስ ጥረትም በቂ መረጃ ማግኘት ተችሏል ተብሏል። የሊዛ ግድያ ተጠርጣሪ ደሳለ ሲሳይ ተብሎ የሚጠራ ሲሆን እዛው ደሴ ከተማ የታክሲ ረዳት ሆኖ ሲሰራ እንደነበር ዋሱ ሙሐመድ በመረጃው አካፍሎናል። የምርመራ ቡድኑ መሪና የደሴ ከተማ አስተዳደር ፖሊስ መምሪያ ምክትል የወንጀል ምርመራ አዛዥ ኮማንደር ተሾመ እንደገለጹት ከሆነ ዋና ወንጀል የፈጸመው ተጠርጣሪ ህዳር 2 ቀን 2018 ዓ.ም በቁጥጥር ስር ውሏል በማለት መናገራቸው ነው። ያገኘናቸው መረጃዎች የሚጠቁሙት የደሴ ከተማ አስተዳደር ፖሊስ መምሪያ ነው ይህንን መረጃ ያካፍለን አባቷ መምህር ደሳለኝ ከቆቦ ከተማ ተነስተው ወደ ደሴ ከተማ ስለ ሁኔታው ለመስማትና ከፖሊሶች መረጃዎችን ለማግኘት ጉዞ ላይ እንደሆኑ ነግረውኛል። በኋላ ደግሞ የተባሉትን የሚፈጠረውን ነገር ከሳቸው አንደበት እናስደምጣቸዋለን ማለት ነው። እንደምታውቁት በዚህ ዕድሜ ከእናትና ከአባት ቤት መውጣት ብዙ አስቸጋሪ ነገሮች አሉት። እሷ ግን እነዚያን አስቸጋሪ ነገሮች ተጋፍጣ ሕይወቷን ለተሻለ ነገር ለማብቃት ራሷንም ወደ መልካም ደረጃም ለማሸጋገር ህልም ስለነበራት ያንን ተቋቁማ እየኖረች ነበር። ትምህርቷን በመልካም ሁኔታ እየተከታተለችም ቆይታለች። ታዲያ ነበር ያልታሰበውና ያልተጠበቀው ነገር የተፈጠረው። ፒያሳ ተነስታ ታክሲዋን ይዛ ወደ ቧንቧ ውሃ አቅጣጫ ቀናች። ጓደኛዋ እጅግ ስላሳሰባት ደወለች። የት ደርሰሻል ብላ ትጠይቃታለች። ደርሻለሁ፣ ቧንቧ ውሃ አካባቢ ነኝ በማለት ምላሽ ትሰጣለች። ወደ ቤቷ ለመድረስ ጥቂት ጉዞ ብቻ ነበር የሚቀራት ነገር ግን ያ ያልተጠበቀው ያልታሰበው ነገር ተፈጠረም። ደረሻለሁ ያለቻት ጓደኛዋ ስትቀርባት ደነገጠች። ስልኳን ስትሞክርም ሊሰራ አልቻለም። ወዲያው እሷን ፍለጋ ተሰማሩ። እጅግ በሚያሳዝን ሁኔታ ግን ሊዛን በደህና ሊያገኟት አልቻሉም። ሕይወቷ አልፎ ተገኘም። ሰውነቷ ተደብድቧል፣ ቆስሏል። የሚያሳዝን ሁኔታ ውስጥ እንደነበረች እሙን ሆነ ማለት ነው። በኋላም የወጡ መረጃዎች እንደሚያመላክቱት ከሆነም እች ታዳጊ በዚያ ቦታ ላይ ተደፍራ ተደብድባ ህይወቷ እንዳለፈ ነው የተገለጸው። እንግዲህ ፍትህ ለሊዛ የሚለው ጥያቄያችን ዛሬም እንዲህ ተጠናክሮ ይቀጥላል። ተጀመረ ተጀመረ! አዎ ተጀመረ! ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር ባንዴ ለሚከፍሉ ደንበኞች ባለሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታ ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሐሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ። ለበለጠ መረጃ ታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ እጅግ የምንወዳቸው የምናከብራቸው ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አደርጋችሁ ስለምትከታተሉ እናመሰግናለን። መረጃዎችን አሰባስበን በአንድ ላይ እንዲህ አቀርበንላችኋል። ጌታቸው ላይ ደግሞ አብሬያችሁ ቆይታ አድርጌያለሁ ከመረጃዎቹ ጋር። ቻናላችንን ሰብስክራይብ አድርጉ። ሀሳብ አሴታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ቴሌግራም ላይ ብትጽፉልን በቀጥታ ይደርሰናል። እጅግ እጅግ አድርገን እናመሰግናለን። መልካም ጊዜ ለእናንተ ይሁን።